ላሳያችሁ ላሳያቸው ቀረጻ ላይ ነን አሁን ቀረጻ ላይ ነን የፊልም አክተር ነው ሰውዬ ስላችሁ አልሰማችሁኝማ ስለዚ አሁን ቀረጻ ላይ ነን አበባ ባለበት ቦታ ጉልጉል እያረጉ ነው እየሄዱ ቦታውን የሚነሱበት የሚቀረጹበት ቪዲዮ የሚሰሩበት እና በአንድ ላይ ኤዲተሩ ነው በአንድ ላይ በአንድ ላይ የሚያደርገው እነሱ አሁን በዚህ ሁኔታ ነው እየተቀረጹ ያሉት እኔ ስለምን ይቅርብኝ እኔ የምቀረጣለሁ አብሬ ብዬ ያው እየተቀራረብኩ ነው እኔም እንግዲህ በቱርክ በቃ በቃራ ያለው ሰሞኑን ብያቸው የለም እንደዚህ ያሉ ነው። እንደዚህ ያደርጉ ነበር። እነሱ ሲነሱ የነበሩትና እዚ ቦታ ነው ዛሬ ቀረጻቸው። ተመልከቱልኝ አበባ በታጀበበት ቦታ አበባ ማሳ ማሳ ብቻ ነው የቀረን። አበባ በታጀበበት ቦታ ላይ ሁሉ ነው ፎቶ የሚነሱት ቪዲዮ የሚቀረጹት። እንደምታዩት አክተር ጋር ስሰሩ እንደስን ነው። እኔ በህይወቴ እንደዚህ አይነት አበባ ቦታ በስቅል እንዲሁን ጅማየው እዚያው ቦታ እጃየ ዋለው ብዬ በህልሜም በሆኔም አስቤ አላቅም ነበረ።

እረ፣ ወይኔ እሷን አበባ ሴትዮ ስታሸጣት አይችን ነበር እኔ የምላሽጣት። እንዲህ እያልኩ ፈራ ተባ እያልኩ ነው። ተመልከቱልኝ እና ክሪስማስ ያለበት ዲኮሬሽን ያለበት ነው የሚነሱት እነዛ አክተሮች። እዝጋ እንግዲህ ወደ ምግብ ጠረጴዛ ሄድን፣ ወደ ምግብ ጠረጴዛ ተላለፍን። እዚህ ደግሞ ተላለፍን። ጎጋይስ ተመልከቱልኝ ረዲ እንሰውኝ ማናት፣ ይህ ተመልከቱ በንትን እኮ የተቀመጠው ዩስ። ይሄ እንግዲህ ፎቶ መነሻቸው ነው። በነገራችን ላይ ቪዲዮ መቀረጫቸው፣ ፎቶ መነሻቸው ነው ያያቸው። ይሄ እንግዲህ ተመልከቱ ልኝው በዲኮሬሽን ዝም ደግሞ መወዛወዣ፣ መወዛወዣ አለ አደለ? ስላይ ተቀምጠው ነው ሲወዛወዙ፣ ፎቶ ሲነሱ፣ ቪዲዮ ሲቀረጹ የነበረው እዚ ሶፋ ላይ ና የሚወዛወዝ ው ተመልከቱልኝ። በስታይል እኮ ነው አቀማመጡ። በስታይል ተመልከቱልኝ፣ ተመልከቱልኛ ተመልከቱ ላይ ጠረጴዛው አቀማመጡ ተመልከቱ በስታይል፣ ምክንያቱም ለቀረጻ ስለሆነ ማለት ነው። ሰው በተሰበሰበበት ቦታ ነው እኮ ደግሞ ቀረጻ የሚት የሚካሄደው እኔ ይሄ ሁላ ሰው ያየ እንዴት ብለው እንዴት ብለው እንደሚቀረጹ ና ሳቆም ሆነ አክተሩ ጨዋታው እንዴት እንደሚመጣላቸው አላውቅም። እዚህ ደግሞ ውሀ እየፈሰሰ ነው ተመልከቱ ልኝ ውሀ እየፈሰሰ ረ እንዲው ተውኝ ማናት ውሀ እየፈሰሰ የእውነት ውሀ ነው የሚፈሰየው

ማን ዝም ብሎ ፈታ። እንዲሁም ደዙ የአንበባ የሰመረት እንዲሁ ኑሮ ይስጣቸው እናንተ እጣ ሲወጣ ኳ አያማክርም። ተመልከቱ ይ ይ ሁሉ የተሰራው እንግዲህ ለነሱ ለአክተሮች ፎቶና ቪዲዮ መስሪያ ነው። ይሄ ሁሉ ድካም፣ ይሄ ሁሉ ድካም ተመልከቱልኝ። ይሄ ሁሉ ድካም ና እንደዚህ ፏፈታ ብለው ነው የሚሰሩት። እኔ ማብሬ ፏፈታ ፈታ እያልኩላችሁ ነው። መጨረሻችን ያሳምረው ብላችሁ ደ አድርጉልኝ። መጨረሻሽን የሰምረው ብላችሁ ዱ አድርጉልኝ። እኔ ያላየሁት እንዲሁም በህይወት ያላየሁትን ነገር እያየሁላችሁ ነው። አልሐምዱሊላ ረቢልአለሚን ተመስገን። ገና ከዚህ በላይ ታሳይኛለህ እያልኩ ፈታ እያልኩላችሁ እገኛለሁ። ይሄ እንግዲህ አበቃን ወደ ዛኛው መራመረግ ዚ ደግሞ ምግብ ምትልናለ። ይሄ ምንድነ ጁስ ምናምን ነው ማሳያችሁ ጁስ ምናምን ነው ጠጣበት

እነሱም እንዳይሳፈሩ ዶ አድርጉ ዶ አድርጉ። እነሱ ጋር አብሬ እንዲኖር ከተሳፈሩ ያው ምህር ስለማልችል ስለዚህ ዙ እድሜያቸው ይረዘብልሽ ዙ ፋሚሊ ሆኑልሽ በሉኝ እና ይህን ይመስላላችኋለሁኝ። ያላየሁትና ያላየሁትን ያላየሁትን ነገር ጠይቁኝ፣ አሳዩኝ፣ አሳዩኝ፣ አስጎበኙኝ ነው የምላቸው፣ አስጎበኙኝ ና

አልሐምዱላ ረቢል አለሚን ልፍ ብሉ ልፍ ይገኛል በሚለው ልፍ ስልልፍ አግኝቻለሁ። መጨረሻው ምር እንጂ እዚህ ደግሞ ወደ ሌላ ደሞደ ምግብ ቤት ነው እንደምታዩት። የለለሰ የለም የለለሰው ስጋ ደግሞ ሊፍቱ ወደ ፎቅና ወደ የተለያየ ቦታ መሄጃ ነው። ያ እና እንደዚህ ነጥነጥ ትልቅ ሞል ውስጥ ነው የሚሄዱት። በነገራችን ላይ ትንንሽ ሞል ውስጥ አይሄዱ። እዚ ደግሞ ተመልከተው አበባ፣ ወይኔ እንዴት አባሱ ደስ እንደሚል። ግን የምር ነው የምላችሁ እንዴት ደስ እንደሚል አጠይብኝ። በጣም ቆንጆ ሞል ነው። በጣም ትልቅ ነው። ደስ የሚል ጊዜ አሳልፌ። ተመልሻለሁ ወደ ቤቴ ማለት ነው ውዶችዬ፣ ፍቅሮችዬ የምወዳችሁ እና የማከብራችሁ፣ ሁሌም ደስ ይበላችሁ። በምሰጡት ሀሳብ አስተያየት አመሰግናለሁ። እኔ እንግዲህ አበባ ማሳ ዘርቼ ኢትዮጵያ መኖር ነው እንግዲህ ከዚህ በኋላ እና እንደዚሁ እንደ አበባ ያማረ ነገር ይወፍቃችሁ፣ ይገባችኋን የመዳም ቅመሞች እረፍት እንጀራ ይስጠን።